ሰላም። አብሮ የመኖር የመከባበርና የመተሳሰብ ድንቅ እሴት የአፍሪካ ባህል የብዙ ሺህ ዓመታት የነፃነት ትግል ጭምር ነው። በአንድነት መፈክር ለትውልድ የሚተላለፍ እርስትም ነው። ታዲያ ይህ አፍሪካዊ የአንድነት የመተሳሰብና የመተባበር ስሜት ለማሳደግ ኢትዮጵያ የምስራቅ አፍሪካ የሥነ ጥበብና የባህል ፌስቲቫልን በማስተናገድ በቀጠናው የባህል መስተጋብር እንዲኖር አዲስ ምዕራፍ ከፍታለች። በምሥራቅ አፍሪካ አገራት የጋራ ጥቅም መድረክን በመፍጠር ባሕላዊ ምርቶችንና አገልግሎቶችን የሚያስተዋውቅና የገበያ ትስስር የሚፈጥር በመሆኑ ለዘርፉ ተዋናዮችና የማኅበረሰቡ አባላት ፈጠራን የሚያጎለብቱ የባሕል መግባባትና ማኅበራዊ ትስስር የሚያጠናክሩበት ምቹ ሁኔታ ይፈጥርላቸዋል። በምስራቅ አፍሪካ ሀገራት መካከል ያለውን ግንኙነት በማጠናከር የጋራ ማንነትን በማሳደግና የባህል ልውውጥን በማጎልበት ረገድ ትልቅ ሚና ይጫወታል። ኢትዮጵያ ስመጣ በግሌ የመጀመሪያውን ይህን ይህም ፌስቲቫል ምክንያት አድርጌ ነው የመጣሁት። ይህ ፌስቲቫል መዘጋጀቱ በጣም ቆንጆ ሀሳብ ነው፣ ምክንያቱም የተለያዩ ሀገራት ተሞክሮችን በአንድነት ያገኙታል። ወደፊት ደግሞ በአቡር ደረጃ ሰፋ ቢደረግ አመርቂ ውጤት ያመጣል ብዬ ተስፋ አደርጋለሁ። በፌስቲቫሉ ላይ ስሳተፍ የመጀመሪያዬ ነው። ያየሁት ነገር በጣም የሚገርም ነው። ብዙ ሀገራት ለመሳተፍ መጥተዋል። በዚህ ዓመት በመሳተፋችን እጅግ በጣም ደስታ ይሰማናል። እዚህ የመጣነው ባህላችንን ለሌላው ለማስተዋወቅ ነው። ሀገራችንንም በዛው እናስተዋወቃለን የዕለት ኑሯችንንም ጭምር ለሌሎች የምንናገርበት መድረክ ነው። የሌሎቹንም ባህል ለማየት ሞክሬያለሁ። በጣም ውብና አስደሳች ነው። በመምጣትሽ ምን ተሰማሽ ካልሽኝ በሕይወቴ እንኳን መጣው ካልኩባቸው ዝግጅቶች ይህ አንዱ ነው። ለሁለተኛ ጊዜ እየተስተናገደ ባለው ፌስቲቫል ከምስራቅ አፍሪካ ሀገራት በርካታ የሥነ ጥበብ ዘርፎችን ያካተተ ሲሆን በተለይም ሙዚቃ፣ ባህላዊ ዳንስ፣ ቲያትር፣ ስዕል፣ ቅርጻ ቅርጽና የእጅ ስራዎች እንደቀረቡ በጉዟችን ማስተዋል ችለናል። ሀገራትን መሳብ መቻል ቀላል አይደለም ሁላችንም በዚህ ፌስቲቫል ላይ ተሳተፍ ነው በሙሉ አቅማችንን እያደረግን ነው በእደ ጥበብ በሙዚቃ በጭፈራ በድራማ ስነ ጽሁፍ መጽሀፍት እንዲሁም በሌሎች ዘርፎች ላይ መሳተፍ ችለናል ዝግጅቱም ሰፋ ያለ ነው በቀጣይም ከዚህ በላቀ መልኩ ሌሎች ነገሮችን አዘጋጅተን የተሻለ አድርገን ደግሞ እንደምንጠብቅ ተስፋ አድርጋለሁ የአፍሪካ ሀገራት የተለያዩ ቋንቋዎች፣ ባህሎችና ወጎች ቢኖራቸውም በርካታ በጂኦግራፊና በሌሎች ጉዳዮች የተሳሰሩ ናቸው። ታዲያ እንዲህ አይነት ፌስቲቫሎች ኢትዮጵያውያን በጋራ ከሚያከብሩት የብሔር ብሔረሰቦች ቀን በተጨማሪ ኢትዮጵያ ያላትን ብዝሃ ባህል ሀብቶች በአፍሪካና በዓለም አቀፍ ደረጃ ለማስተዋወቅ ይጠቅማል። እዚጋ አሁን ባህልን ማስተዋወቅ ነው ዋና ዓላማው። ፕሮግራሙ የተዘጋጀ ባህልን ማስተዋወቅ ነው። እንግዲህ እንደ ምስራቅ አፍሪካ አገራችንን ደግሞ ያለንን ባህል ማስተዋወቅ አለብን እና እኛ ምንድነው በብዛት አይታወቁም። መጠጦቻችን አልኮል ነገሮች አሉን። አረቄ በተለያየ ፍሌቨር አሉን፣ ጠላ አለን፣ በጠጅ አለን። አልኮል የሌለው ደግሞ ብርዝ አለን። ቡናችን፣ ሙሉ ነገራችን፣ ምግባችን አለ። አነባበሯችን እንግዲህ እንደ ፒዛ እንቁጠረው፣ እንደ ምጮች እንውሰደው ሙሉ የሀበሻ ምግባችን ሁሉ ነገራችንን ለዓለም ማሳወቅ አለብን። ለአፍሪካ አልፎ ወደ ዓለም መተላለፍ አለበት። ምክንያቱም እንደ ኢትዮጵያ የራሳችን የሆነ ነገር እንዳለ ያንን ማሳየት ስላለብን ነው። እዚጋ ይዤ የቀረብኩት ነው፣ እኛ የመጣ ነው። ያው ከማዕከላዊ ኢትዮጵያ ካሉ ካስሩ ቤተሰቦች አንዱ የስልጤ ቤተሰብ አንዱ ነው። በዚህ በምስራቅ አፍሪካ ፌስቲቫል ለመሳተፍ ካሉን ከ133 የባል ምግቦች 15 የሚሆኑ የስልጤ የባላዊ ምግቦችን ይዘን እዚህ ኤግዚቢሽን ላይ ተገኝተናል ማለት ነው። በዚህም በዋናነት በአዘቦት ቀንና በሰላም በደስታ ቀን የምንካፈላቸው ምን የባል ምግቦች አሉ ማለት ነው። ከዚህም አንደኛ የሆነው የስልጤ ባላዊ ምግብ አተካኖ ይባላል ማለት ነው። አተካኖ አብዛኛውን ሰዓት የምንመገበው በሰርግ ጊዜ። ትላልቅ ስብሰባዎች ሲኖሩ፣ የጎሳ ስብሰባዎች ሲኖሩ፣ እንደዚህ ትላልቅ እንደዚህ አይነት መድረኮች ሲኖሩ በትላልቅ የሀገር ሽማግሌዎች ተመርቆ የሚበላ ባህላዊ ምግብ ነው ማለት ነው። ይህ ባህላዊ ምግብ የሚሰራው ከእንሰት። በምስራቅ አፍሪካ ደረጃ መዘጋጀቱ ለእኛ በጣም ትልቅ ነገር ነው። በአፍሪካ ደረጃ እንታያለን፣ እንታወቃለን። ትልቅ መድረክ ነው ለእኛ እንደዚህ አይነት ዝግጅት ሲዘጋጅ በመላው በዓለም ላይ ከፍ ብለን እንታያለን ብዬ ነው የማስበው እና በጣም ደስ ብሎኛል። ጥሩ እድል ፈጥሮልናል ለኛ እቃችንንም እየሸጥን የራሳችንን አልባሳቶችንም እያሳየን ባህላችንንም እያስተዋወቅን ስለሆነ በጣም ደስ ብሎኛል። እዚህ ጋ ስሳተፍ ለመጀመሪያ ጊዜ ነው። በጣም ነው የሚያምረው። ለየት ያለ ሀገር ያለው ይመስለኝ እና በጣም ነው የሚያምረው። ውበት አለው። ሀገራችን ለዚህ መብቃቷ በጣም ደስ ብሎናል። የኢትዮጵያ ሕዝብ በጣም እንግዳ ተቀባይ ነው። የእኛ የዩጋንዳ ማህበረሰብም እንግዳ ተቀባይ ነው። ይህ ልምድ ያመሳስለናል። ይህ ፌስቲቫል አዲስ የገበያ እድል በኢትዮጵያ እንድናገኝ ዕድል ይከፍታል። እኛ የተለያዩ ስጦታ እቃዎችን፣ ጌጣጌጦችን ይዘን ነው የቀረብ ነው አፍሪካዊ ወይም የዩጋንዳ ጌጣጌጥ ለሚፈልግ ሰው ወደ ኢትዮጵያ ገበያ ተቀላቅለናል ማለት ነው። እንደምታዩት በቁም ሳት የተገኙ ተረፈ ምርቶችን ተጠቅመን በሀገር በቀል እውቀት ወደ ጌጣጌጥነት ቀይረን ይዘን መጥተናል። ከዩጋንዳ ሌሎች የእኛ ቡድኖች ደግሞ ሌላ ቦታ ላይ የዩጋንዳን ባህላዊ ምግብ፣ መጠጥ፣ ሌሎችንም ለማስተዋወቅ ይዘው መጥተዋል። ለምስራቅ አፍሪካ እርስ በርስ የየራሳችንን ባህል መተዋወቃችን አንዱ የአንዱን ባህል እንዲያደንቅ ይረዳዋል፣ እርስ በርስም እንድንተባበር ይጠቅመናል። ለዝግጅት መኖሩንም አለማወቄ በጣም አስናለሁ። ዛሬ ግን እዚህ መጥቼ በመታደል ይኸው እንደምታይ በጣም ተደስቻለሁ። በተለይ የምስራቅ አፍሪካ ሀገራት መሆናቸው አንዳንድ የምንወራረሳቸው ባህሎች አሉ፣ ያ ደስ ይለኛል። ደግሞ ጭራሽ የማንመሳሰልባቸው የተለያዩ የሚያምሩ ባህሎች አሉ፣ እነሱን ደግሞ አደንቃለሁ። በአንድ መድረክ ስለተገናኘን ስለ ባህሉ ጥበቡ በጥልቀት እጠይቃለሁ፣ ስለ እኔ ባህልም አስረዳለሁ። አንዳንዱ አውቃለሁ ይለኛል፣ አንዳንዱ ደግሞ እንደ አዲስ ይሰማኝና ማሻላ ብሎ ይሄዳል። ጭሳጭሶች፣ ወይባ፣ ሁሉንም እዚህ ጋር ይዘን የቀረብነው ነገር ባህላዊ ነገሮች ናቸው። በስነስርዓት እናስረዳቸዋለን በባህላዊ እንዲያውቁት ነው የምናደርገው ምክንያቱም አሁን የማያውቁት ነገር ብዙ ነገሮች ሊኖሩ ስለሚችሉ ይህንን እንደ ከዚህ እንደመጣ ነው ብለን እንዲያውቁት ምን ነው የምናስረጣቸው ከሌላው አፍሪካ ጋር የምንገናኘው ተገናኘው በሙዚቃ በአርት ስለሆነ በጣም የሚገርም ዝግጅት ዩጋንዳ ኢዝ ፓርት ቱ ቢ ኢዝ ሃፒ ቱ ቢ ፓርት ኦፍ ፌስቲቫል እንደ ዩጋንዳ በዚህ ፌስቲቫል ላይ በመገኘታችን እጅግ በጣም ደስተኞች ነን። ጥሩ እየተንቀሳቀስንም ነው። ከኢትዮጵያና ከሌሎች የምስራቅ አፍሪካ ሀገራትም መማር ያለብንን ነገሮች እየተማማርን ነው። የተሻለ ለመማርም እንፈልጋለን። በጣም የሚገርም ነው። ላዩ ሀገራት አካላት ጎብኚዎች ይመጣሉ። እንደ ኢትዮጵያም ከተለያዩ አካባቢዎች ይመጣሉ። ልክ ክፍት ስናደርገው አንደኛ ወደ ጥበቡ ምናምን ሲያዩ በጣም አትራክት እያደረጋቸው ይመጣሉ። ከዛ ይጠይቁና ልክ ሲከፈት ኢቭን ሴንትራል ኢትዮጵያ ጉራጌ ስንላቸው ኦ ክትፎ ነው እያሉ ያሉ፣ በጣም የሚገርም ነው። ስለዚህ ክትፎ ደግሞ እንደ ኢትዮጵያ መገለጫችን ነው ብዬ አስባለሁ። እውነት ለመናገር ሁሉም በጣም አመስግኖ ተደስቶ ነው የሚሄድ ምክንያቱም ከውጭዎቹ ጋር ከተገናኘው ውጭ ደግሞ ሙሉ በሙሉ የባህል ነገሮች ብቻ ናቸው። ምንም አይነት ፋብሪካ ያልነካቸው በእጅ ብቻ የሚዘጋጁ መጠጦች ናቸው ያሉ። ምግባችንም እንደዛ ነው። የተለያዩ የንግድ አማራጮች መኖሩ ባህልና እሴትን ከመወራረስና ከማተዋወቅ ባሻገር ከምስራቅ አፍሪካ አልፎ የዓለም አቀፍ ገበያን በቀላሉ ለመቀላቀል ያስችለናል። ምክንያቱም ብዙ ሰዎች ይመጣል፣ የወደዱትን ይገዛሉ። ሌላው ሰው ሲመጣ የዩጋንዳ መሆኑን ስለሚነገረው እቃውን በቀላሉ የዩጋንዳ ብራንድ ሆኖ ይቆያል ማለት ነው። ለምሳሌ እኔ ለብሼ አሁን በራሴ ዝም ብዬ ዲዛይን አድርጌ ነው የወላይታን አልባሳት ነው፣ የወላይታ ከለር ልብስ ነው እና ሌላው ሰው ቢያየኛው ወላይታ መሆኔን ይገልጻል ማለት ነው። እና ሌሎችም የራሳቸውን የራሳቸውን ለብሶ ሲሄዱ ይሄ ወላይታ ነው፣ ጋሞ ነው፣ ሲዳማ ነው እያልሽ እየለየሽ ትሄጃለሽ። እና የራሳቸውን ባህል ምን አይነት እንደሆነ ለእኛም እያሳወቁን ስለሆነ ያው አይተን ብዙ ነገር ተምረናል ብዬ ነው የማስበው። በአዲስ ዓለም አቀፍ ኮንቬንሽን ማዕከል ፌስቲቫሉ መዘጋጀቱ ዘመናዊ መሰረተ ልማት በኢትዮጵያ የንግድና የቱሪዝም ዘርፍ ላይ የራሱ ሚና የሚኖረው ሲሆን በሌሎች ሀገራት ዜጎችም አድናቆትን አትርፏል። ይህ ኮንቬንሽን ማዕከል እጅግ በጣም ምርጥና ያስደነቀኝንም ነው። በጣም ትልቅ ነው። አካታች ነው። የዚህ አይነት በዩጋንዳም እንደሚኖረን እመኛለሁ። ከተማዋም አዲስና ሰላማዊ ናት። ይህም በማየታችን ወደ ራሳችን ስንመለስ ለራሳችን ደግሞ በርካታ ነገሮችን እንድንማርና እንድናይ ያግዘናል። ዩ ኖው ዩጋንዳ ኢዝ ፓርት ኦፍ ዘ ኢስት አፍሪካን ኮሚዩኒቲ ሶ ፓርቲሲፔቲንግ ኢን ዲስ ካልቸር ያለሽ ዩጋንዳ በምስራቅ አፍሪካ የምትገኝ ሀገር ናት። ስለዚህ እንደዚህ አይነት የባህል ፌስቲቫል ላይ መሳተፋችን በምስራቅ አፍሪካውያን መሀል ያለውን መስተጋብርና አንድነት ለማበረታታት ይረዳል። እንደዚህ አይነት ፌስቲቫሎች የመሰረተ ልማት ዝርጋታን በቀጠናው ደህንነት እንዲሰፍን ያደርጋሉ። አሁን እኛ ነዳጅ እናወጣለን እሱም ደግሞ ለውጭ ገበያ ለማቅረብ በምስራቅ አፍሪካ ሀገራት በኩል በማስተላለፍ እንጠቀማለን። ይህ ደግሞ ኢኮኖሚያችንን ከፍ እንዲል ያደርጋል። በተጨማሪም ትስስሩ ከምስራቅ አፍሪካ አልፎ ወደ ሌሎች የአፍሪካ ሀገራትም ሊሄድ ይችላል። ይህ ፌስቲቫል አንድነትን፣ ወንድማማችነትን፣ ቁርጠኝነትን የሚያጠናክር ነው። በዚህ ታላቅ ክስተት ላይ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በዋና ተሳታፊነት ብቻ ሳይሆን የፓን አፍሪካኒዝም ሚዲያ ተቋምነቱን በሚገባ በሚያንጸባርቅ መልኩ ተሳትፏል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ አስር የሚደርሱ ቻናሎች አሉት። ከእነዚህ መካከል ሶስቱ ሬዲዮ ናቸው። ወደ ስድስት የሚደርሱ ደግሞ ቴሌቪዥን አለን። በተቋም ውስጥ ያለ ደግሞ ተቋም ብለን አሁን በስፋት እየሰራንበት ያለ ኢቢሲ ዶት ስትሪም አለ። ከሬዲዮ መካከል ኤፍኤም አዲስ 97 ነጥብ አንድ 25 ዓመቱ ነው። የኢትዮጵያ ቴሌቪዥን ደግሞ 60 ዓመቱ ነው። የኢትዮጵያ ሬዲዮ 90 ዓመቱ ነው። ሶስቱን ዓመታት አንድ ላይ አድርገን 25690 ብለን የሁለቱን ሬዲዮ እና የአንዱን ቴሌቪዥን ምስረታ ምክንያቱ በማድረግ ሴሌብሬት ለማድረግ ማለት ነው ሁነቶችን እያዘጋጀን እንገኛለን። አንደኛው የሁነት አካል በተለያዩ እኛን ሊገልጹ በሚችሉ እኛ ልንሳተፍባቸው በምንችላባቸው ቦታዎች ላይ ተሳትፎ ማድረግ ነው። ይሄ የምስራቅ አፍሪካ የባህልና የኪነ ጥበባት ፌስቲቫል ደግሞ ከእኛ ጋር የተሰናሰነ ታሪክ ስላለው እዚህ አንድ ስፍራ ይዘን ያለንን ፕሮግራሞች እንደዚሁ በባህል ላይ የሰራናቸውን እውነቶች እያስተዋወቅን ነው የምንገኘው። ወደኛ መጥተው ስለ ኢትዮጵያ ብሮድካስቲንግ ኮርፖሬሽን በምንገልጽበት ጊዜ እጅግ ነው የሚማርኩት ማለት ነው። የግቢውን ስፋት ይመለከታሉ። ይሄ የሚያሳየው ኢቢሲ ከይዘት ባሻገር ውጫዊ ግንባታውን በተመለከተ የሚሰራቸውን ፕሮግራሞችን በተመለከተ

ከዚህ ፌስቲቫል በርካታ ውጤት ይመጣል ብለን እንጠብቃለን። ግንኙነታችንን እንደ ምስራቅ አፍሪካ የምናጠናክርበትም ይሆናል። በዚህ በምስራቅ አፍሪካ ትስስራችን፣ ትብብራችን፣ የቢዝነስ እድሎችና መዝናኛዎች ይጠናክራሉ። በቀጣይ ለመዝናናት አንዱ ከአንዱ ጋር ይገባበዛል፣ ባህልም ይወራረሳል። ይህ ደግሞ ምስራቅ አፍሪካን አንድ ያደርጋታል። በቀጠናው ከጦርነት ይልቅ ሰላም ይሰፍናል። በዚህም ኡጋንዳን ጨምሮ በቀጠናው የሚገኙ ሀገራት ተጠቃሚ ይሆናሉ። ስነጥበብና ባህል የጋራ መግባባትን በመፍጠር ማህበራዊ ትስስርን በማጠናከር ለዘላቂ ሰላም መሰረት በመጣል ረገድ ወሳኝ ሚና ይጫወታል። የባህል ልውውጥን ማሳደግ ደግሞ የጋራ መግባባትን በመፍጠር አመለካከቶችን በማስፋት ለቀጠናዊ ሰላም ትልቅ አስተዋጽኦ ያበረ